ብስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምናላችሁ እንደምንቆያችሁ፣ በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ሉል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የማቴዎስ ወንጌል ምዕራፍ አምስት ቁጥር ሦስት ይህ የእግዚአብሔር የመንግሥቱ ቃል ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ በየጊዜው የሚለቀቁት መልእክቶች እንዲደርሷችሁም ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት አሳስባለሁኝ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና አንቀጸ ብፁዓን ወይም የብፁዓን ሕግ በመባል የሚታወቀውና ጌታችን ኢየሱስ ክርስቶስ በተራራው ስብከት ካስተማረው መካከል የተወሰደ ቃል ነው። ባለፈው የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና የሚለውን አይተን ነበር። ዛሬ ደግሞ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና የሚለውን መነሻ አድርገን ስለ መንግሥተ ሰማያት ጠቅለል ያለ ሐሳብ እናያለን። እንግዲህ በመንፈስ ድሆች ማለት አለኝ በሚሉት ነገር ሳይመኩ ሁለንተናቸውን ለእግዚአብሔር የሰጡና እኔ ምንም የለኝም ሁሉም የእግዚአብሔር ነው በማለት ሁሉም ነገር ከእግዚአብሔር እንደሆነ አውቀው፣ አዎ በመንፈሳዊ ህይወታቸው የእግዚአብሔርን መንግሥት የሚናፍቁ ማለት ነው። ለምሳሌ ደቀ መዛሙርቱን ብንወስድ ሁሉም ነገር ትተው ጌታን እንደተከተሉ ይታወቃል። ስለዚህ እዚህ ላይ የተገለጸውም ሀብት ንብረታቸውን ሁሉ ከእግዚአብሔር ዘንድ እንደሆነ አስበው ከእግዚአብሔር ዘንድ የሆነውን የማያልፈውን የእግዚአብሔር መንግሥት የሚናፍቁ የእኔ በሚሉት ነገር የማይመኩ ማለት ነው። ለምሳሌው ሐዋርያው ቅዱስ ጳውሎስ ምንም የለንም ነገር ግን ሌሎችን ባለጠጋ እናደርጋለን ሲል ስለ መንፈሳዊ ባለጠግነት መናገሩ ይታወቃል። በቁሳዊ ነገር ሳይሆን በመንፈሳዊ ነገር ባለጠጋ መሆንን የሚያስረዳ ነው። እግዚአብሔር እንደዚህ አይነት ትሑትና በመንፈስ የተሰበረ ልብ ያላቸውን ሰዎች አዎ ይመለከታል ወገኖቼ፣ መንግሥተ ሰማያት የእነርሱ ናትና። የእግዚአብሔር መንግሥት ለሁላችንም እንደተሰጠ ማወቅ አለብን። እግዚአብሔር እንግዲህ በልጁ በኢየሱስ ክርስቶስ በኩል መንግሥተ ሰማያትን ለሰው ልጆች ሁሉ አዎ እንድትሰጥ አድርጓል። ነገር ግን አምኖ መቀበልና በመንፈስ መናፈቅን በእምነት መናፈቅን ይጠይቃል። ብዙ ሰዎች አምኖ ባለመቀበላቸው ምክንያት መንግሥተ ሰማያትን እንደገፉ በተለይ መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምራፍ 21 ከቁጥር 33 ጀምሮ በገለጸው ክፍል ላይ የእግዚአብሔር መንግሥት ፍሬዋን ለሚያደርግ ሕዝብ ትሰጣለች ብለዋል። እንደሚታወቀው ጌታችን ኢየሱስ ክርስቶስ ስለ እግዚአብሔር መንግሥት ስለ መንግሥተ ሰማያት በብዙ ምሳሌ ማስተማሩ የሚታወቅ ነው። ከነዚህ መካከል የማቴዎስ ወንጌል ምዕራፍ ከቁጥር ሰላሳ ሦስት ጀምሮ የተገለጸው ላይ ትልቅ ትኩረት የሚያሻ ሀሳብ አለ። ስለዚህ ክርስቶስ በዚህ ምሳሌ ላይ ሌላም ምሳሌ ስሙ በማለት ይጀምርና፣ አንድ ወይን ባለቤት ለወይኑ የሚያስፈልገውን ቅጥር ቀጠረለት፣ መጭመቂያ ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ ይላል። ወይኑ የሚያፈራበት ወቅት ሲደርስ ግን ፍሬውን እንዲያመጡለት ባሮቹን ላከ። ወይኑን እንዲጠብቁ አደራ የተሰጣቸው ገበሬዎች ግን መልክተኞች ሰዎችን ደበደቧቸው፣ ገደሏቸው ነው የሚለን። ከፊተኞቹ የሚበዙ እንደገና ሌሎች ባሮችን አሁንም ወደ ወይኑ እንደገና ላከ። እነርሱንም እንደ መጀመሪያዎቹ ደበደቧቸው፣ ገደሏቸው። በመጨረሻም ልጁን ላከ። አሁ ልጅንስ ያፍሩታል፣ አዎ ይፈሩታል በማለት ላከ። ልጁን ባዩ ጊዜ ይህማ ወራሹ አይደለም በማለት እንደገና ልጁንም ገደሉት ነው የሚለን። እንግዲህ በምሳሌው የተገለጸው ስለ መንግሥተ ሰማያት ነው፣ እና ወይን የተባለው ቤተ እስራኤል ሲሆን የወይን ባለቤት የተባለው ደግሞ ራሱ እግዚአብሔር ነው። ወይኑን እንዲጠብቁት የተሰጡት ደግሞ ገበሬ ተብሎ የተገለጹት ደግሞ የሕዝቡ አለቆችና መሪዎች ነበሩ። እነዚህ ሰዎች ልጅነትና ክብር ኪዳንም የህግም መሰጠት የመቅደስም ስርዓት የተስፋውም ቃል የተሰጣቸው ናቸው ይላል ሐዋርያ ቅዱስ ጳውሎስ በሮም የመልእክቱ ምዕራፍ ዘጠኝ ቁጥር አራት ላይ ነገር ግን የተሰጣቸውን የተስፋ ቃል በእምነት መቀበል አልፈለጉም ባሮች ተብለው በተለያዩ ጊዜያት የተላኩትን ባሮች ተብሎ የተገለጹትን ነቢያት ደበደቧቸው ገደሏቸው በመጨረሻም ልጁን ላከ። እርሱንም ሰቅለው ገደሉት። የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች ሲል ክርስቶስ የተናገረው ከዚህ የተነሳ ነው። ቃሉ በጣም አስፈሪ የሆነ ቃል ነው ወገኖቼ። እነዚህ ሰዎች የእግዚአብሔርን ምሕረትና በመካከላቸው የተገለጠውን የእግዚአብሔር መንግሥት በብዙ ገፍተውታል። ያፌር በነቢዩ ኢሳያስ እንደተናገረው ወደ አመፀኛ ህዝብ ቀኑን ሁሉ እጆቼን ዘረጋሁ። አዎ ቀኑን ሁሉ ወደ አመፀኛ ህዝብ እጆቼን ዘረጋው ሲል እግዚአብሔር ምህረቱን እንዳበዛ እነርሱ ግን ምህረቱን መቀበል እንዳልቻሉ የተላከውን ልጁንም መቀበል እንዳልፈለጉ አስቀድሞ በነቢዩ ኢሳያስ በትንቢተ ኢሳያስ ምዕራፍ ስልሳ አምስት ቁጥር ሁለት ላይ የገለጸው ቃል አለ። ለወይኔ ያላደረግኩት ከዚህ ሌላ ምን አለ? ወይኔ ያፈራል ብዬ ስተማመን ስለምን ሆምጣጣ አፈራ? ሲል በህዝቡ አዘን ህዝቡ ወደ እርሱ የተላኩትን ነቢያት ባለመቀበል ቃሉን ባለመቀበል ባለማመን፣ በመጨረሻው ዘመን ደግሞ ልጁን እንደላከና ልጁንም ባለመቀበልና ባለማመናቸው እግዚአብሔር አዘነ። ሆምጣጤ አፈራ ነው ያለው። ወገኖቼ የእኛስ ፍሬ ምን ይሆን? ሆምጣጣ ያፈሩትን ሰዎች የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋን ለሚያደርግ ለሌላ ህዝብ ትሰጣለች አለ። የእግዚአብሔርን የመንግስቱን ቃል ሰምቶ ማመን ካልቻለ የእግዚአብሔር መንግስት ለሌሎች ትሰጣለች ማለት ነው። ማቴዎስ ወንጌል ምዕራፍ 23 ቁጥር ሰላሳ ሰባት ጀምሮ ክርስቶስ እንደተናገረው ኢየሩሳሌም፣ ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር፣ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችን እሰበስብ ዘንድ ስንት ጊዜ ወደዱ፣ አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም አላቸው። ከእንግዲህ ወዲህ አታዩም፣ ምክንያቱም መንግሥተ ሰማያትን ስለገፉ። መንግሥተ ሰማያትን የመግፋት መጨረሻው ደግሞ ምን እንደሆነ ክርስቶስ ራሱ ተናገረ። የእግዚአብሔር መንግስት ፍሬዋን ለሚያደርግ ሕዝብ ትሰጣለች። ስለ እግዚአብሔር መንግስት ስናነሳ እግዚአብሔር አስቀድሞ በነቢያት በዘመኑ መጨረሻ በልጁ የተነገረውን የእግዚአብሔር የመንግስቱን ቃል አምኖ መቀበልን የሚጠይቅ ፍሬ ማፍራትንም የሚጠይቅ ነው። ከመጥምቁ ዮሐንስ ስብከት ጀምሮ መንግስተ ሰማያት ቀርባለች እና ንስሐ ግቡ፣ መልካም ፍሬ የማያደርግ ዛፍ ይቆረጣል፣ ወደ ሳትም ይጣላል የሚል ነበር። ፍሬ የማያፈራ መንፈሳዊ ህይወት ለመንግስተ ሰማያት ብቁ አለመሆኑን በግልጽ የሚያስረዳ ነው። ጌታችን ኢየሱስ ክርስቶስም የእግዚአብሔር መንግስት ፍሬዋን ለሚያደርግ ሕዝብ ትሰጣለች ማለቱ ከዚህ የተነሳ ነው። በማስተዋል ሰምተነው ከሆነ ታሪኩ የሁላችንንም ሕይወት ያንኳኳል። የእግዚአብሔርን መንግስት ችላ ያሉትና የእግዚአብሔርን መንግስት የገፏት ምን እንደሆኑ አሁን ከታሪካቸው ማስታወስ ተገቢ ነው። ወይኑን እንዲጠብቁ ከተሰጣቸው ገበሬዎች ጀምሮ ከመሪዎቻቸው ጀምሮ ሁሉንም ባለ ታሪኮች አው እያሰብን እያንዳንዳችን የት ጋ ነው ያለ ነው ብለን ስለ መንግሥተ ሰማያት ያለንን ስፍራ ያለንን ፍሬ ማየት እንችላለን። ያየናቸው ባለታሪኮች ታሪኮች መንግሥተ ሰማያት በመካከላችሁ ናት እየተባሉ ቸል ብለው አልፏታል። መንግሥተ ሰማያትን ይሰጥ ዘንድ በመካከላቸው የተገኘውን ክርስቶስን ሰቀሉት፣ ገደሉት። መሪዎቻቸውንም እናንተ ግብዞች፣ ጻፎችና ፈሪሳውያን፣ እናንተ አትገቡም የሚገቡትንም ትከለክላላችሁና ወዮላችሁ ብሏቸዋል። እነርሱ የናቋቸው ቀራጮችና ጋለሞቶች ኃጢአተኞች የተባሉት ወደ እግዚአብሔር መንግስት በመግባት እንደሚቀድሟቸውም ነገራቸው። መቅደም ብቻ ሳይሆን፣ አዎ መቀደም ብቻም ሳይሆን እናንተ አትገቡም ተባሉ። እናንተ አትገቡም፣ ምክንያቱም ለእግዚአብሔር መንግስት ተጠርተው ፈቃደኛ ያልሆኑ ሰዎች ስለነበሩ ነው። የእግዚአብሔርን መንግስት የሚገፋ ሰው መጨረሻው የሆነው ወገኖቼ፣ የተራራው ስብከት ስለ እግዚአብሔር መንግስት በተለያየ መንገድ የተገለጸበት ይህ ክፍል እያንዳንዳችን ለእግዚአብሔር መንግስት እንዴት መዘጋጀት እንዳለብን የምንማርበት ክፍል ነው። የክርስቶስ ምሳሌዎች በአብዛኛው በቅዱስ ወንጌል ትኩረታቸው ስለ መንግስተ ሰማያት እንደሆነ ይታወቃል። ነገር ግን ቀደም ሲል እንደተጠቀሰው አብዛኞቹ የእግዚአብሔርን መንግስት ገፉ። ዛሬም ቢሆን ወገኖቼ ብዙዎቻችን ከማያልፈው የእግዚአብሔር መንግስት ይልቅ እንደ ፈሪሳውያን በግብዝነት ህይወት ዘመናችንን በከንቱ እያሳለፍን ያለን ጥቂቶች አይደለንም። እንዲህ ሲሆን የእግዚአብሔር መንግስት ፍሬ ለሚያደርግ፣ ፍሬ ለሚያፈራ ለሌሎች ትሰጣለች ማለት ነው። ሁላችንም ይህንን እውነት በልባችን ማስቀመጥ ይገባናል ወገኖቼ የእግዚአብሔር መንግስት ከእኛ እንዳይወሰድብንና ለሌሎች እንዳይሰጥ አሁኑኑ ፍሬ ማፍራት አለብን። ንስሐ መግባት የሚገባን ንስሐ መግባት፣ የእግዚአብሔርን መንግስት መናፈቅ፣ መንግሥተ ሰማያት የእነርሱ ናት የተባሉ ሰዎችን ማንነት ማየትና፣ እኛም እንደ ነርሱ ለመሆን መትጋት ይገባ ነው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የነርሱ ናትና። መንግስተ ሰማያት የነርሱ ናትና። ዛሬ ስለ እግዚአብሔር መንግስት በየጊዜው የምንማር የምናስተምር፣ ስለ መንፈሳዊ ስለ ክርስትና አዘውተረን የምናወራ ሰዎች ስለ እግዚአብሔር መንግስት ያለን የሕይወታችን ድርሻ ምን ይመስላል? ምን ያህል ዛሬስ፣ የእግዚአብሔር መንግስት ለእኔና ለእናንተ ናት? ክርስቶስ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የእኔ በሚሉት ነገር የማይመኩ በስልጣናቸው፣ በገንዘባቸው፣ በጉልበታቸው አለኝ በሚሉት በማያልፍ ነገር የማይመኩ ነገር ግን የማያልፈውን የእግዚአብሔርን መንግስት በመናፈቅ በዓለም ባለው ነገር ራሳቸው እንዳያደረጉ እያወቁ ሁሉን ነገር የቶ ትኩረታቸው ዓላማቸው፣ የማያልፈውን የእግዚአብሔር መንግስት የሚናፍቁ ማለት ነው። ስለዚህ ይህ ቃል ለእያንዳንዳችን ትልቅ መልእክት እንዳለው ልናስብ ያስፈልጋል። ወገኖች፣ ዛሬ ያለው ነገር አሁ የሚያጓጓን ሁሉ ያልፋል፣ ይጠፋል። የማያልፈው የተጠራንበት ግን እግዚአብሔር ልዩን ወደ ምድር ሲልክ ሁሉም ወደዚች የእግዚአብሔር መንግስት እንዲመጡ ነው። ጥሪው ለሁሉም ነው። ነገር ግን ለጥሪው ፈቃደኛ የሆኑ ራሳቸውን ለእግዚአብሔር መንግስት ያዘጋጁ ሰዎች ግን የእግዚአብሔር መንግስት የነርሱ ናት። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።